አንተ ቤት አንተ ፊት የምቆም ስዋ አይደለም። ሃይማኖታዊና ተውፊታዊ ክንዋኔዎች በስሙነ ሕማማት በአብይ ጾም ከሰርክ ሆሳህና ጀምሮ እስከ ትንሣኤ ሌሊት ያሉት እለታት የሚገኙበት ሳምንታት ሰሙነ ሕማማት ይባላሉ። እለታቱም የአመተ ፍዳ የአመተ ኩነኔ መታሰቢያ ናቸው። በእነዚህ ዕለታት ውስጥ የተለያዩ ተውፊታዊና ሃይማኖታዊ ክንዋኔዎች አሉ። ከእነዚህ ክንዋኔዎች ውስጥ አለመሳሳም፣ አክፍሎት፣ ቄጠማ ማሰር፣ ጥብጠባ፣ ጉልባንና ህጽበተ እግር ይገኙበታል። አለመሳሳም በሰሙነ ሕማማት የኦርቶዶክስ ተዋሕዶ እምነት ተከታዮች መስቀል እንደማይሳለሙት ሁሉ መጨባበጥ፣ መሳሳም መሳሳምና የትከሻ ሰላምታ መለዋወጥን አይፈጽሙም። ሰላምታ የማንለዋወጥበት ምክንያት አይሁድ ጌታን ለመስቀል ሰኞና ማክሰኞ መክረው አልሰመረላቸውም፤ ምክራቸውም የተፈጸመው ረቡ ነው። ስለዚህ አይሁድ እያሾኮሾኩ እንስቀለው እንግደለው ብለው ይማከሩ ነበር። ያንን ለማስታወስ ሰላምታ አንለዋወጥም፣ መስቀልም አንሳለም። ሳምንቱ የክፋት ምክር የተመከረበት እንጂ የፍቅርና የደስታ ሰላምታ የታየበት ባለመሆኑ ይህንን በማሰብ ሰላምታ አንለዋወጥም። ይሁዳ ጌታን በጠላቶቹ ለማስያዝ እኔ የምስመው እርሱ ነው ያዙት ብሎ በሰላምታው ምልክት ሰጣቸው። ይህ ሰላምታ አማሃ ቅድስት አይደለም። ተንኮል የተሞላበት እንጂ። የዲያብሎስም ሰላምታ ተመሳሳይ ነው። ሄዋንን ሰላም ለኪ ብሎ ነው ያታለላት። የዲያብሎስ እና የይሁዳ ሰላምታ ሰይጣናዊ ነው። ስለዚህ ይህንን ወቅትና ሁኔታ ለማሰብ በሰሙነ ሕማማት ሰላምታ ልውውጥ የለም። ጌታ በፍጹም ትህትና የደቀ መዛሙርቱን እግር ያጠበበት ከሐዋርያት ጋር ግብር የገባበትና የክርስትና ሕይወት ማህተም የሆነውን ምስጢረ ቁርባን ያከናወነበት እለት ነው ጸሎተ ሐሙስ። ሕጽበተ እግር ጌታችን በዚህ እለት እናንተ ለወንድማችሁ እንዲህ አድርጉ በማለት የደቀ መዛሙርቱን እግር በማጠቡ ምክንያት የተሰጠ ምሳሌ ነው። ይህም የሚያሳየው እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና፣ እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ በማለት ትሕትናውን አሳይቷል። ጌታ በዚህ እለት የደቀ መዛሙርቱን እግር ቢያጥብ፣ እኔ መምህራችሁ ስሆን እግራችሁን ካጠብኳችሁ አርአያን ሰጥቻችኋለሁ፣ እናንተም የወንድማችሁን እግር ታጥቡ ዘንድ ይገባል። ነገር ግን ከእናንተ አንዱ ለሞት አሳልፎ ይሰጠኛል አለ። ደቀ መዛሙርቱም ማን ይሁን አሉ። ጌታም ኅብስት ቆርሼ ከወጡ አጥቅሼ የምሰጠው እርሱ ነው አላቸው። ደቀ መዛሙርቱ ደነገጡ ይሁዳን የማመልከቱ ነገር ለጊዜው አልገባቸውም። ጌታችን መድኃኒታችን የሐዋርያቶቹ እግር በማጠብ ትህትናን ካስተማራቸው በኋላ ቅዱስ ስጋውንና ክቡር ደሙን የሰጣቸው የኦሪት መስዋዕትን የሻረውና መስዋዕት አዲስን የሰራው በዚሁ ዕለት ነው። በዚህ ሃይማኖታዊ መነሻነትም በገጠሪቱ ኢትዮጵያ የሚከናወኑ ድርጊቶች አሉ። ለምሳሌ በወሎና በጎንደር ከጉልባን በተጨማሪ በተለይ በጸሎታ ሐሙስ ዕለት ብቻ የሚጋገር የተለየ ዳቦ አለ። ይህ ልዩ ዳቦ በወሎ ትኩሴ፣ በጎንደር ደግሞ ሙገራ ይባላል። ይህ ዳቦ ጌታ ለሐዋርያት የሰጣቸውን ህብስት አምሳያ ነው ተብሎ ስለሚታሰብ ከዚህ ቀን ውጪ በሌላ ቀን አይጋገርም። በመሆኑ ሰው ሁሉ ዳቦውን ለመብላት የሚጠባበቀው በታላቅ ጉጉት ነው አልፎ አልፎ ግን ሃይማኖታዊ ስርዓት በሚከበርባቸው እንደ ማህበር እና ሰንበቴ በመሳሰሉት መንፈሳዊና ማህበራዊ ትውፊቶች የሚቀርብበት ጊዜ አለ። በትግራይ በዕለተ ስቅለት ከተለመደው የጾምና የስግደት ስርዓት በተጨማሪ የሚከናወኑ ድርጊቶች አሉ። በዕለቱ የጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለት መታሰቢያ ሲባል ወንዶች ልጆች በሙሉ ፀጉራቸውን እንዲላጩ ይደረጋል። ያን ቀን ያልተላጨ ልጅ ኃጢአት ይሆንበታል ስለሚባል ሳይላጭ የሚውል ልጅ የለም። ልጃገረዶች በበኩላቸው በዛፍ ላይ ገመድ በማሰር ዥዋዥው ይጫወታሉ። ይህንም የሚያደርጉት የጌታን እንግልትና መስቀል ለመዘከር ነው ይባላል። እነሆ ይህንን ዕለት በማስታወስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሊቀ ጳጳሳት ጀምሮ እስከ ቀሳውስት ያሉት አባቶች በያሉበት አጥቢያ ወይንም ደብር በመገኘት በማዕረግ የሚያንሳቸውን የካህናት የዲያቆናትና የምእመናን እግር ያጥባሉ። የሚያጥቡትም የወይራና የወይን ቅጠል በመዘፍዘፍ ነው። አክፍሎት በሰሙነ ሕማማት ዕለተ ዓርብ ከስግደት በኋላ ምእመናን በየቤታቸው ጥቂት ነገር ለቁመተ ስጋ ቀምሰው እስከ እሁድ የትንሣኤ ሰዓት ይሰነብታል ይህ አክፍሎት ይባላል ከዓርብ እስከ ቅዳሜ ሌሊት ለእሁድ አጥቢያ ማክፈል የብዙዎች ነው አንዳንዶች ግን ከሐሙስ ጀምረው ያከፍላሉ ይህም እመቤታችን ያዕቆብና ዮሐንስ የጌታን ትንሣኤ ሳናይ እህል ውሃ አንቀምስም ብለው እስከ ትንሣኤ መቆየታቸውን ተከትሎ የመጣ ተውፊት ነው ይህን ተውፊት አስመልክቶ ሄሬኔዎስ አብሳቢዎስ የተባሉ ጸሐፍት ሐዋርያት በሰሙነ ሕማማት ከደረቅ ዳቦና ከትንሽ ውሃ በቀር እንደማይመገቡና ከሐሙስ ጀምረው እንደሚያከፍሉ ጽፈዋል። ይህም ብቻ ሳይሆን ሐዋርያት ሌሎችንም እንዲያከፍሉ እንዲያሳስቡና ከሐሙስ ጀምሮ ያልተቻለው ቢያንስ ከአርብ ጀምሮ እንዲያከፍል ማዘዛቸውን ጽፈዋል። የእኛ ቤተ ክርስቲያናችን ትምህርትም ይሆነው ቅዳሜ ይበላል ማለት ግን ቅዳሴው ሌሊት ስለሆነ በልቶ ማስቀደስ ነውና በልቶ እንደ መቁረብ ይቆጠራል። አንዳንድ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮችም ይህንን ትውፊት ሲያከናውኑ አያሌ ዘመናትን ተቆጥሯል። ጉልባንና ቄጠማ። ጉልባን ከባቄላ ክክ ከስንዴ ወይንም ከተፈተገ ገብስ ጋር አንድ ላይ ተቀቅሎ የሚዘጋጅና የጸሎተ ሐሙስ ዕለት የሚበላ ንፍሮ ነው። የጉልባን ተውፊት እስራኤላውያን ከግብጽ ተሰደው በሚወጡበት ጊዜ በችኩላ ስለነበር አብክተው ጋግሮ መብላት ያልተመቻቸው ሁኔታ ያመለክታል። ያን ጊዜ ያልቦካውን ሊጥ እየጋገሩ ቂጣ መብላት፣ ንፍሩም ቀቅለው ስንቅ መያዝ ተግባራቸው ነበር። ይህን ለማሰብ በሰሞነ ሕማማት ቂጣና ጉልባን በማዘጋጀት በዓሉ ይታሰባል። በጸሎተ ሐሙስ ይህን መሰረት በማድረግ የሚዘጋጀው ጉልባን እንዲሁም ቂጣ ጨው በዛ አድርጎ ይጨመርበታል። ጨው ውሃ የሚያስጠማ በመሆኑ የጌታን መጠማት ያስታውሳል። ይህ የተውፊታዊ ስርዓት ከእስራኤላውያን የመጣ ሲሆን በኢትዮጵያም አብዛኞቹን የተውፊት ክንዋኔዎች የብሉይ ኪዳን መነሻ ስላላቸው ስርዓቱ ዛሬም ይከበራል። ጥብጣብ በሰሙነ ሕማማት የዕለት አርብ በስቅለቱ መታሰቢያ ነው። ምእመናኑ በሰሙነ ሕማማት የሰሩትን ይናዘዛሉ። ካህናቱም በወይራ ቅጠል ትከሻቸውን እየጠበጠቡ ቀን ከሰገዱት ስግደት በተጨማሪ ሌላ ስግደት ያዟቸዋል። ጥብጠባው የተግሣጽ ምሳሌ ነው። ጥብጠባ የሚደረግለት ሰው በሕማማት ወቅት የፈጸመው በደል ወይንም ኃጢአት ካለ ይህንኑ በመናገር የስግደቱ ቁጥር ከፍ እንዲል ያደርጋል። ይህ በስቅለት ቀን የሚፈጸም ስነ ስርዓት ሲሆን ጥብጣቤ ማለት ቸብ ቸብ ማድረግ ማለት ነው። ሕዝበ ክርስቲያኑ በዕለተ ስቅለት ሲሰግድ ሲጸልይ ሲያነብ ከዋለ በኋላ የሕዝብ መሰነባበቻ ከመሆኑ በፊት በወይራ ቅጠል እያንዳንዱን ምዕመናን ጀርባ ቸብ ቸብ መደረጉ የጌታን ግርፋት ያስታውሳል። ቄጤማ ወይም የምስራች በቀዳም ስዑር ቀሳውስትና ዲያቆናቱ ቃጭል ወይም ቃለ አዋዲ እየመቱ ገብረ ሰላሙ በመስቀሉ ትንሳኤሁ አግሃደ የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላምን እንደሰጠንና ትንሳኤውንም እንደገለጠልን በማብሰር ቄጤማውን ለምእመናን ይሰጣሉ። ምእመናኑም በቤተ ክርስቲያን አገልግሎት የሚውል ገጸ በረከት ያቀርባል። ቄጤማውንም በራሳቸው ያስራሉ። ይህም አይሁድ ጌታችን ያሰቃዩ ሲሰቅሉ ባዩ ጊዜ የእሾህ አክሊል ጭንቅላቱ ላይ ያሰሩበት ድርጊት የሚያስታውስ ነው። ወታደሮችም ወደ ግቢ ውስጥ ወደ ፍርድ ሸንጎ አገቡት፣ ባለ ሸንጎቹም ጭምር ሁሉ ጠሩ። ቀይ ሐርም አለበሱት፣ የእሾህ አክሊልም ጎንጉኖ ደፉበት፣ ተዘባበቱበትም። በዚህ እለት ልብሰ ተክህኖ የለበሱ ካህናትና ዲያቆናት ቄጤማ ተሸክመው ቃጭል ሲያቃጭሉ መታየታቸው ዕለተ ትንሣኤውን ለሚናፍቅ ምእመን ትልቅ ብስራት ታስቶ ላስጀመረ አስጀምሮ ላስጨረሰ ልዑል እግዚአብሔር ክብር ምስጋና ይገባል፤ ለዘላለሙ አሜን።